ሰላም ሰላም፣ ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች፣ እንደ እያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸውን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁኝ። እለተ ሐሙስ ሚያዝያ 16 2017 በኢትዮጵያ የዘመን አቆጣጠር አፕሪል ትዌንቲ ፎር ትዌንቲ ትዌንቲ ፋይቭ በግሪጎሪያን ካሌንደር መሰረት የጋት ውሎ አጫጭር መረጃዎችን ይዤ ወደ እናንተ መጥቻለሁ። ት እንደምታደርጉት ላይክ አድርጉ፣ በጣም በብዛት ላይክ አድርጉ። ተደራሽነታችን እየቀነሰ ስለሆነ ሸር አድርጉ፣ ኮሜንት አድርጉ፣ ሀሳብ አስተያየታችን ስጡ። ጋት ሚዲያም በስፓታንክስ ጨምሮ በጊፍት ሜምበር በመሆን ደግፉ። እየደገፋችሁ ላላችሁ እጅግ እጅግ በጣም አድርግ ያመሰግናለውኝ። በአጫጭር መረጃችን በትናንትናው ዕለት በኢትዮጵያ የእንግሊዝ አምባሳደር እንዲሁም የአፍሪካ ህብረት ቋሚ መልክተኛ የሆኑት የእንግሊዝ ማለት ነው ዳረን ዌልች ወደ መቐለ በማቅናት ከጊዜያዊ አስተዳደር ፕሬዚደንት ሌተናል ጄኔራል ታደሰ ወረደ ጋር መመካከራቸውን ምክክር ቆይታ ማድረጋቸውን በዛም እንግሊዝ ሀገራቸው የፕሪቶሪያ ስምምነትን ለማስፈጸም በሚደረገው ጥረት ሙሉ ዝግጅቷን የቻለችውን ሁሉ እንደምታደርግ ከዛም ባለፈ በሰላም ግንባታ፣ በደህንነት እንዲሁም የልማት ፕሮጀክቶችን እንደምታገዝ አስቀድሜ የጠራሁላችሁ ዳረን ዌልች በኢትዮጵያ እንግሊዝ አምባሳደር እንዲሁም የአፍሪካ ህብረት ቋሚ መልእክተኛ በትዊተር ገጻቸው ላይ አስቀምጠዋል። እንግዲህ ዩኬ ሪሜንስ ኮሚትድ ቱ ፉል ኢምፕሊመንቴሽን ፕሪቶሪያ አግሪመንት ሳፖርቲንግ ፒስ ሴኪዩሪቲ ን ዲቨሎፕመንት የሚል አስቀምጠዋል። ከዚህ ውጭ ምን ተነጋገሩ የሚለው እንግዲህ የታወቀ ነገር የለም። ኤንዌይስ በትግራይ ያለው ሁኔታ ይህንን ነው የሚመስል። ሌላው እንግዲህ በሁለተኛ ደረጃ ምናልባት ካቺ የሆነ በሚዲያዎች በተለያየ መንገድ እየተረጎሙ ያሉ አንዳንዶች ይሄ ለምን እንደዚህ ታየ ብለን ማስቀመጥ አንችልም። የሰው ልጅ የተለያየ እይታ አለው። ልክ በትናንትና ሁለት የግብፅ ፕሬዚደንት አብደልፈታህ አልሲሲ ጅቡቲ ነበሩ። ጅቡቲ ዋና ከተማ ጅቡቲ ነበሩ። በዛ በቆይታቸው በሱዳን የሰላም ሁኔታ፣ በሶማሊያ የሰላም ሁኔታ እንዲሁም በጋዛ ፒስ ፕላን፣ በጋዛ የሰላም ሁኔታ እንደመከሩ በጋራ መርሳት የሌለብን ጅቡቲ ሉዓላዊ አገር ሰው ያዋጣኛል በአጭር ጊዜም በመካከለኛ ጊዜ በረዥም ጊዜ ይጠቅመኛል፣ ያዋጣኛል የሚለውን ከየትኛውም ሀገር ጋር ግንኙነት መመስረት ይችላል። ኢትዮጵያ ደግሞ ማድረግ የምትችለው ኖ የቅርብ ወዳጅህ እኔ ነኝ፣ በድንበር እንጋራለን፣ በታሪክ እንጋራለን፣ በሕዝብ እንጋራለን፣ የኛ የሆነን የእኛን ጠላት አምጥተ ማስፈራችልም ብሎ ይሄንን መጠየቅ ባለን ሶፍት ፓወር ለምሳሌ ኤሌክትሪክ እናቀርባለን፣ ፍሬሽ ወተር እናቀርባለን፣ አትክልትና ፍራፍሬ እናቀርባለን። ሸርድ የሆነ ሂስቱሪ ያለን ኡጋዙ ኢትዮጵያ ውስጥ ነው ያለው አሳይት ያለው። በእነዚህ በሶፍት ፓወራችን እንደራደራለን። ዘን ሃርድ ፓወር የሚባለው ደግሞ ሚሊተሪያችን በዚህ የድረስ ነው የሚያደርሰ አስቀድመን ባንዳ በሀገሩ ላይ ሾመን፣ በታሪክ በጣም አሳፋሪ የሚያም በቃ ለማሰብም በሚጨንቅ ሁኔታ ባንዳ ሾመን ከቀይ ባህር ተነጥለናል። ከቀይ ባህር ስንነጠል ዘጠና ዘጠና አምስት ፐርሰንት የሚሆነው የውጭና ገቢ ንግዳችን ጅቡቲ ላይ እንዲንጠለጠል ተደርጓል። የውጭ ጉዳይ ፖሊሲውም የዛ የባንዳ ስርዓት የውጭ ጉዳይ ፖሊሲው ሰልፍ አብኔጌሽን የሚባለው የራስን ጥቅም የራስን ብሔራዊ ኢንተረስት የሀገርን ማለት ነው። ያንን ከግምት ውስጥ ሳያስገባ ይህንም ባደርግ ይህን መስዋዕትነት ብከፍል ወይ ይህንን አይነት የኢኮኖሚ አድቫንቴጅ ቢቀርብኝ ሀገር ምን ያገኛል የሚል ነገር ሳይሆን የውጭ ጉዳይ ፖሊሲው የራስን የሀገርን ብሔራዊ ጥቅምና ፍላጎት ንቆ አዋርዶ ለሌሎች ሀገራት በተለላኪነት በፎሪን ፖሊሲ፣ በውጭ ጉዳይ ፖሊሲ ላይ ሰልፍ አብሊጌሽን የሚባለውን ስንከተል ነው የኖርነው። ኢህአዴግ ሲከተል ሲያደርግ የኖረው እሱን ነው። ኢስላሚክ ኮርትን አሸባሪ ነው ብሎ ዘሎ አሜሪካ ስላዘዘው ብቻ ተንደርድሮ ይገባል። አሁን አለን ለምሳሌ በኦሰም ውስጥ አለ። በኦሰም ውስጥ ኢትዮጵያ ሲኖር ምንድን ነው የምናገኘው የሚለውም በደንብ ማየት። ከዚህ በፊትም ብያለው ግብፅ ስለመጣ ምናምን የኢትዮጵያ ሰራዊት አያስፈልግም ምናምን ሲሉ እንደ ሀገር ኤርትራ ከዛ አቅሙ ሶስት ሚሊዮን ሕዝብ ይዞ እያስታጠቀ ታጣቂዎችን የጦር መሳሪያ እየረዳ ከረበሸህ ካስቸገረ አንተን ዱ ይተሴም አንድ ሲመታ ሁለት መጥተ ምን ያህል እንደሚያም ማሳየት መቻል አለብን። በዚህ ደረጃ የበለጠ በስፋት የማረጋግጥላችሁ ይሆናል። ግን ብርጌና ሀመዱ ጋሽ ባርክ አካባቢ የተሳካ ኦፕሬሽን ፈጽሟል። በጣም ማጨብጨብ፣ መደሰት መቻል አለብን። ፋኖ ሸኔ ምናምን እየረዳ ኦብነግን በሶማሊያ በኩል አስታጥቃለውኝ ኦነግን ወይ ጋምቤላ ህዝቦች በዚህ ዙሪያውን ዞራለው አርባ ክላሽ አምሳ ክላሽ ሶስት መቶ ክላሽ እየሰጠው ካልክ ዊካን ሜክ ዘ ሴም፣ እንዲያውም መልቲፕላይ አርገን እንዲያውም አንተ ሶስት መቶ ክላሽ ስትሰጥ እኛ አንድ ዜሮ ጨምረን ሶስት ሺ ክላሽ እንሰጥላለን። አንተ አስር ሰው ወስደስታ ሰለጥንኛ አስር ሺ አሰልጥን እንልክልሃለን። በጋራ መኖር ነው የሚያዋጣው የሚበጀው ሚለውን እሱም ማየት ያስፈልጋል። ሰው ከጅቡቲ ጋራ አንዳንድ የኢህአዲግ ናፋቂ የሆኑ ሰዎች ኃጢአት ሁሉ ተረስቶለት ቀይ ባህርን አሳልፎ መስጠቱን አሳልፎ መስጠት ብቻም ሳይሆን ግመል ያጠጡበት ማለቱን ተቃዋሚዎች ወደ በወረራ ሊይዙ ነው ብሎ ምርጫ ዘጠና ሰባት ላይ መጽሐፉን በአብዮታዊ ዲሞክራሲ መቀስቀሱን የባህር በር መጠየቅ ትምክተኝነት፣ አህዳዊነት፣ ነፍጠኝነት፣ የድሮ ስርዓት ናፋቂነት፣ አለፍ ሲልም የብሔር ብሔረሰቦችን መብት ጨፍላቂነት የሚል ፕሮፖጋንዳ ሲነዛ መኖሩን የረሱለት ኢህአዲግ ናፋቂዎች ይሄው በዚህ ዘመን በብልጽግና ዘመን የውጭ ጉዳይ ፖሊሲያችን ችግር ኖሮበት እያጋጠመን ይልሃል። ምንድን ነው የውጭ ጉዳይ ፖሊሲ ጠይቀው ጠይቃት እንደዛ የሚለውን አካል እንዲህ አዲግ አጎንብሶ የኢትዮጵያን ብሔራዊ ጥቅም አሳልፎ ሰጥቶ መለላክ ነበር የውጭ ጉዳይ ፖሊሲ ማለት። አሁን የኢትዮጵያ የውጭ ጉዳይ ፖሊሲ ተውት፣ ይሄ ዜጋ ተኮር ኢኮኖሚን መሳብ ምናምን የሚለውን እንቶ ጉዳይ ልማሽ ነው። የኢትዮጵያ የውጭ ጉዳይ ፖሊሲ ሰልፍ ኤክስቴንሽን ላይ ነው ያለው። በጎረቤት ሀገራት ላይ ብሔራዊ ጥቅማችን የሚረጋገጥበትን አማራጭ በዛ ብሔራዊ ጥቅማችን መረጋገጥ ማለት ምን ማለት ነው? በጎረቤት ሀገር የሚኖሩ ዜጎቻችን መብትና ጥቅማቸው እንዲከበር። ኦኬ። እና ታዲያ ለዛ ነው እንዴ አሁን እስከሚያዩቱ ጅቡቲ የኢትዮጵያ ሕገወጥ ዜጎች እንዲወጡ ማስጠንቀቂያ ያሰጠችው የኢትዮጵያ መንግስት በውጭ ጉዳይ በኩል ጅቡቲ ባለው ኤምባሲ ቢያንስ ለሶስት ወር አራዝሙልን የሚል ጥያቄ ሲያቀርብ በፍጹም በልዩ ሁኔታ የሚታይ ሀገር የለም ያሉት፣ ይሄ ነው ወይ የብልጽግና የውጭ ፖሊሲ ብሎ ሊጠይቅ ይችላል። በሀርድ ነው ፑሽ እያደረገ ያለው። የባህር በራት ትጠይቁ፣ እኛ ላይ እድሜ ልክ ተጣብቃችሁ ኑሩ፣ እኛ የፈለግን ጊዜ በዓል ነው ብለን ወደብ እንዘጋለን፣ የፈለግን ጊዜ የሆራይዞን የነዳጅ ማስፋፊያን አናደርግም፣ በቃ ባለው ተጠቀሙ። ኢትዮጵያ ደግሞ ምን ብላ ነው ከምን ጎኗ ነው ደግሞ የባህር በር የምትጠይቀው? ወታደራዊ ጣቢያስ የምትጠይቀው? ኢትዮጵያ ምንድን ነች? በዓመት እኮ እቅድ ስታቅድ ሰባ ሰማኒያ ፐርሰንት ለምሳሌ በሀያ ሀያ አምስት ጅቡቲ ኢኮኖሚ አራት ነጥብ ስድስት አካባቢ ፐርሰንት ያድጋል ብላ ፎርካስት አርጋለች እዚሁ የወርልድ ባንክን እዚሁ ልነግራችሁ እችላለሁ። ጅቡቲ ኢኮኖሚክ ግሮውዝ የ2025 ማለት ነው። በዚህ የጅቡቲ ጂዲፒ በዚህ አመት 4.39 ዩሲዲ ቢሊዮን ይደርሳል ተብሎ ይታሰባል። 70 ፐርሰንቱ የሚጠበቀው ከኢትዮጵያ ነው። ሰማኒያ ኢኮኖሚዋ ፖርት ላይ ለሰባት ሀገር ለስምንት ሀገር እኮ ኔቪ አከራይተው፣ ከዚህ በፊት የጅቡቲን የጃፓንን ጥናት መሰረት አድርጌ ነግሬያቸዋለሁ። ጃይካ ጃፓን ኢንተርናሽናል ኮፐሬቲቭ ኤጀንሲ ያጠናው ሁለት መቶ ሚሊዮን ዶላር አይደርስም በዓመት የሚያገኙት ከኢትዮጵያ ግን ዝቅ ሲል ሁለት ቢሊዮን ዶላር ያገኛሉ። የኢትዮጵያ ኢኮኖሚ እያደገ በሄደ ቁጥር ምን ማለት ነው? በሌላ መልኩ ኤክስፖርታችን ይጨምራል የወደብ ኪራይ የምንከፍለው ይጨምራል። ኢምፖርታችን ይጨምራል። ማሽነሪ ዋትቨር ኢምፖርት እናደርጋለን። ምግብን ዘይትን፣ ምንን ጨምሮ ማዳበሪያን ጨምሮ፣ በዓመት አንዴ እናመርት የነበረው በዓመት ሁለቴ፣ በዓመት ሶስቴ ባመረትን ቁጥር የአፈር ማዳበሪያ እናመጣለን፣ ማሽነሪ እናመጣለን። ኢትዮጵያ ጅቡቲ አለቅቱን አጉረሮ ላይ ሆና የኢትዮጵያን ደም እየጠጣች ትኖር ወይ ልሱ ይሁን፣ ግን ኔቪ ስጡን። ልክ እንደ ሌላው ሀገር፣ ልክ እንደ ፈረንሳይ፣ ልክ እንደ ስፔን። ኖ አይቻለም። ይሄ ሲባል ሰልፍ አብንጌት አድርጋችሁ ኑሩ። የእኛ እኛ የምንለውን እኛ ስንተነፈስ ተንፍሱ፣ እኛ ስናልቅስ አልቅሱ። ኖ፣ ይሄ መቀየር አለበት። በመሰረቱ ሲባል አለን የሚሉትን ጫና እያደረጉ ነው። ይሄ ሂዶ ሂዶ ወደ መከልከል ይደርሳሉ ወይ? አይ ዶንት ቲንክ ሶ። ከከለከሉስ በረከተ መርገም ነው። አንድ ሀገር ሲታፈን በዓለም አቀፍ ማህበረሰብ ፊት ስትታፈን ለሰርቫይቫል ጥሰት ትወጣለሁ። እዛ መድረስ አለብን ወይ? የለም ኢትዮጵያ በተለያየ አማራጮችን እያየች ነው። ከእስራኤል ጋር ጠበቅ ያለ ግንኙነት እየተመሰረተ ነው። ይሄ ሲባል ይመጣል። አንዳንዱ ራሱን አማኝ አድርጎ ራሱን ቅዱስ አድርጎ የለም እንዲ መሆን የለበትም የሃይማኖት ጉዳይ ወዘተረፈ ይላል። ግብፅ ከእስራኤል ጋር እየሰራ ነው። አንዲት ብርጭቆ ውሃ አንዲት ብርጭቆ ውሃ ለጋዛውያን የመስጠት ፍላጎት የላቸው። አሁን ለምሳሌ የሰደድ እሳት አለ፣ እሱን እየተቆጣጠሩት ነው። እርዳታ ቢጠየቅ መጀመሪያ ሊያጠፋ የሚሄደው የዲፕሎማሲያችን ግንኙነታችን ማሳያ ብሎ ካይሮ ነው፣ ግብፅ ነው። ዞሮ ዞሮ ህገወጥ የሆኑ ዜጎች እንዲወጡ እስከ ሜቱ የሚላለ ዋናው ነገር በቃ ሀገራችን ላይ እየተዋደቅን ሀገራችን ላይ እናልማ። አንድ ወሳኙ ነገር እሱ ነው። ሁለት ልዩነትን የመንግስትና የፓርቲን የመሪ ልዩነትና የሀገርን ልዩነትን ተው። የሆነ አገር አኮረፈ፣ ኤርትራ አኮረፈ፣ ከኤርትራ ጎንነን ጅቡቲ ከግብፅ ጋር እንዲህ እንዲሆነ ጅቡቲ መሳሪያ ካስታጠቀችን እንዲህ ነን እኛ የወደብ የባህር በር ጥያቄ የለንም በልልን ይላል። ትናንት ኢትዮጵያዊ ነኝ ከኔ በላይ ብሎ አረንጓዴ ቢጫ ቀይ ባንዲራ ተሸክሞ በእንጨት ሲዞር የነበረ ንቅል ሁሉ ማለት ነው። እና የለውጥ ብዙ ብዙ ነገር ነው ያሳየን። ዞሮ ትልቁ ነገር የግብፅ ፕሬዝዳንት አብደል ፈታህ አልሲሲ የፖርት ጉዳይ የዶርሃሌ አካባቢ የፖርት ጉዳይ ግብፅ የፋብሪካ ምርቶቿን የምትሸጣቸውን ለአፍሪካ ሀገራት በዚህ በቀጠናው ለምትሸጠው ምርቷን የምታሳርፍበት የምታስቀምጥበት ኮንቲነሮችና የምሰራ ዶራሌ ላይ ሰፋ ያለ ቦታ ጅቡቲ እንደምታቀርብ ተስማምተዋል እና አንዳንዱ ለኢትዮጵያ የተሰጧለ እና ኢትዮጵያ ኮ ማሪታይም ነው የምፈልገው የባህር ሀይሌን የማሰፍርበት ስላለች እንጂ ኮ ኢትዮጵያማ ወደ ውሰዱ አልተባለም በዓለም ፊት አ የታጁራ ወደብን ውሰዱ በክፍያ ማለት ነው። እና ውሰዱ አልሙት፣ በጣም በጋራ ማለት ነው። በጋራ በጋራ እናልማው ጆይንትሊ፣ ታስታውሳላቸው አዲስ ስታንዳርድም ሌሎች የዓለም አቀፍ ሚዲያም ይዘውት የወጡት። ጅቡቲ ከንፌርምስ ስታጅ ራፖርቱ ቢ ጆይንትሊ ማጅ ኖት ሃንድድ ኦቨር ቱ ኢትዮጵያ ለኢትዮጵያ አሳልፈን አንሰጥም፣ ለግሏ ነገር ግን በጋራ ማንጅም ችግራ ተጠይቀናል። ስታጅ ራፖርት ን ውሰዱ አስተዳድሩት እናንተ በምትፈልጉት መጠን ማስፋፊያም ስሩ፣ ግን በጋራ በጋራ ማለት ማኔጅመንቱን እናንተ ውሰዱ ማለት ነው። ኖ ኢትዮጵያ ደግሞ ከወደብ በላይ ነው ጥያቄ። ሎስት ማሪታይም ክሌም አለን ኢትዮጵያ በዚህ በቀጠናው አምስት ሺህ ፕላስ ኪሎ ሜትር ሲሾር ጠረፍ አለ። ከዚህ አንደኛ ቀይ ባህር ራሱ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ሆኖ ለዘላለም ጸንቶ ኖሯል ይኖራልን ብሏል። ራስ አሉ አባነጋ እና አንዳንድ ሰዎች አይ ኤርትራ ኮረፈ፣ ከኤርትራ ጋር ምናምን፣ ሶማሊያ ከሶማሊያ ጎን ነን። በነገራችን ላይ እንግዲህ የሶማሊያም ኢትዮጵያን እናፈርሳለን ወዘተረፈ ሲል የነበረው የውጭ ጉዳይ ሚኒስትሩ አህመድ ሞሊም ፊኪ እንደሚነሳ እየተነገረ ነው። አልሸባብ በዛው አድቫንስ እያደረገ ነው። አደን የበለ የምትባልን ግዛት ከያዘ በኋላ በጣም አድቫንስ እያደረገ ነው። ኦፍኮርስ ከዚህ በፊትም ብያቸዋለሁ፣ እንደ የፕሮፓጋንዳ ሁኔታው ይለያያል። አንዳንድ ሰዎች ትናንትም፣ አሁንም በጣም ሳይት የማረጋቸው ትዊተር ላይም አስቀድሞ አልሲሲ ከመድረሱ በፊት የግብፅ ሄርኩለስ ሚሊተሪ ኤሮፕሌን መጥቶ ነበር። ከዛ ምናምን የጦር መሳሪያ አራግፋል፣ ወይል ካራገፈ ሊያራግፍ ይችላል። ሚሊተሪ አግሪመንት አላቸው፣ ሲኪሪቲ አግሪመንት አላቸው። የሶላር ፋርም እየሰራች ነው ብያቸዋለሁ ከዚህ በፊት። ይህንን ማየት ያስፈልጋልና ጅቡቲ የሆነ ነገር ባረገ ቁጥር መደንበር ምናምን አይደለም የሚያስፈልገው። ጥያቄያችን የበለጠ ህጋዊና ሌጂቲሜት ነው። እንዴት ሰፊ ነው የምኒልክ፣ የኃይለስላሴ፣ የአባቶች ምናምን ወዘተረፈ የሚል እንዴት ባንዳነትን ይመኛል? አባቶቹ ባንዳ ነበሩ። እሱም ማየት ነው የሚያስፈልግ ለማለት ነው። ከዛ ባለፈ ምናልባት ጅቡቲና ምንድን ነው ጉሌህ እና አልሲሲ የጠረፉን የቀይ ባህር ሬድሲን እና የገልፎፌደን የሄደን ባህረ ሰላጤን ደህንነት መጠበቅ ምንድን ነው? ደህንነት መጠበቅ የባህር የጠረፉ የኮስታን ላይን ተዋሳኞች ናቸው የሚል ነገር አስቀምጠዋል። ምንድን ነው ፕራይማሪ ሪስፖንሲቢሊቲ ኦፍ ቨርኒንግ ን ሴኪሪንግ ከማሪታይም ትሬድ ሩት ረስት ሶሎሊ ሬድሲ ንድ ገልፎፋደን ሊተራል ስቴትስ የድንበሩ ተዋሳኝ ነው። ምንድን ነው? አዲስ ነገር እኮ አይደለም። ምንድን ነው ፕሬዚዳንት እስማኤል ኦማር ጉሌህ ይህን መናገራቸው ምኑ ነው አዲስ ነገር የሆነው ለምንድን ነው አዲስ ነገር አይደለም ያልኳቸው ይህን እኮ ጃንዋሪ ስድስት ሀያ ሀያ ላይ ሪያድ ሳውዲ አረቢያ ጃንዋሪ ስድስት ሀያ ሀያ ላይ ቻርተር ኦፍ ዘ ካውንስል ኦፍ አረብ ኤንድ አፍሪካን ኮስታል ስቴትስ ኦፍ ሬድሲ ኤንድ ጎልፍ ኦፍ ኤደን የአረብና የአረብና የአፍሪካ ሀገራት የቀይ ባህር ጠረፍንና የኤደን ባህረ ሰላጤን የሚዋሰኑ አገራት ተብሎ ነግሪያቸዋለሁኝ ልክ ኢትዮጵያ እንዳትመጣ ነው አላማው አፕሪል ላይ ነው የተጀመረው 218 ግብጽ ነች ሀሳቡን ያመጣቸው በነገራችን ላይ የሬድሲ ሴኪሪቲ ፕሮቶኮል ሁሉ ነበረው። ወታደራዊ እናቋቁም። እነዚህ ሀገራት ማለት ስምንቱ ፈራሚ ሀገራት ማለት ሳውዲ አረቢያ፣ ሱዳን ቁጠሩ። ሳውዲ አረቢያ ራሷ ጽሕፈት ቤቱ የሚገኝበት ማለት ነው፣ ሪያድ። ሳውዲ አረቢያ፣ ሱዳን፣ ጅቡቲ እስማኤል ኦማር ገሌ እዚህ ይመጣል። ቻርተሩ ምን ይላል? የቀይ ባህርና የኤደን ባህረ ሰላጤ ተዋሳኝ ወሰኑን ለንግድ ለማሪታይም ሩት አስተማማኝ የሆነ ጸጥታው፣ ደህንነቱ የተጠበቀ የንግድ መስመር እንዲሆን እነዚህ አባል ሀገራት ሌላ ሶስተኛ ወገን ሳይጋብዙ ይላል ደህንነቱን ያስከብራሉ ይላል። ይሄ ግን ፌል አረገ። እንዴት ፌል አረገ? አሜሪካ የመንን ሃያ አራት ሰባት የምትቀጠቅጣት ለምንድን ነው? በቀይ ባህር መስመር ላይ የአሜሪካና የእስራኤል የንግድ መርከቦች አይጓጓዙም። ኢብን ወደ እስራኤልም ወደቦች የሚሄዱ የትኛውም ሀገር ፍላግ ካሪየር እንመታለን ስላሉ ነው አይደል። ስለዚህ የመን አማጽያንን የቀይ ባህር መስመር፣ የኤደን ሰላጤን ሰላማዊ ማድረግ አልቻሉ። ኢትዮጵያ ፕሬዘንት ኤን ኢሚነንት ዳንጀር ገጥሞኛል በቀይ ባህር ላይ ያለው ብላ ብታስብ የዓለም አቀፍ ሕግና ስርዓትን ተከትላል የየመን ሀውቲን ከመደብደብ የሚያቆማት አለ። ሄል አርጓል ማለት ነው እና ሳውዲ አረቢያ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ኤርትራ፣ ኢጅፕት፣ የመን እና ጆርዳን እነዚህ ሀገራት ዘ ካውንስል ኦፍ አረብ ንድ አፍሪካን ኮስታል ስቴትስ ኦፍ ዘ ሬድሲ ንድ ገልፎፋደ ነገር ግን ይህ አግሪመንት ከዚህ በፊትም ወደ እናንተ ደጋግሜ ደጋግሜ አምጥቻለሁ ይህ አግሪመንት ችግር አለበት ለምን አንደኛ በቀይ ባህርና በኤደን ባህረ ሰላጤ ወሳኝ ተዋና የምትባለዋን ኢትዮጵያን አላስገባም ሳውዲ አረቢያ ኢትዮጵያ ትካተት ብላ ነበር ኢትዮጵያ እንዳትካተት ወሳኝ የሆነ ፍላጎት ያሳየችው ግብፅ ነች ተዋሳኝ አይደለችም ብላ አንዱ ሰዱ ሀሳቡን ያመጣችው ግብፅ ነች ብያቸዋለሁ አፕሪል 2018 እዩት፣ ግቡና፣ እንዴት ዲቨሎፕ እንዳረገ ከዛ ስምንቱ ሀገራት በጋራ ልክ ኔቶ የአውሮፓ እንደሚባለው ስምንቱ ሀገራት የሚሊተሪ ቤዝ የማቋቋም ፍላጎት ነበራቸው። ስለዚህ አንድ በዚህ በቀይ ባህርና በገልፍ ኦፍ ኤደን ወሳኝ ተዋናዋን ኢትዮጵያን አላካተተም። ወሳኝ ተዋናዋን እስራኤልን አላካተተም። በዚህ ባህረ ሰላጤና በቀይ ባህር መስመር ላይ ከፍተኛ ብሔራዊ ጥቅምና ፍላጎት ኢንቨስትመንት ያላትን ዩናይትድ አረብ ኤሚሬትን አላካተተም፣ ቱርክን አላካተተም፣ ሶማሌላንድን አላካተተም። አንዳንዶቹ እንደ ኖ ሶማሌላንድ እኮ ሀገር አይደለች የሚል ሀገርም በአቶን የእሷን ኢንተረስት አልተካተተም። ሌላ ጉዳይ ነሱ አላማውም፣ እዩት ከቀይ ባህር እስከ ኤደን ገልፎፍ ኤደን ድረስ መጣ። አሁን ለምሳሌ ሶማሊያ ሁለቱንም የኤደን ባህረ ሰላጤም የኢንዲያን ኦሽንም ያዋስናል። ሆቢዮን ጨምሮ ወደ ላይ ያሉትን ለኢትዮጵያ ቅርብ የሚሆነው የኤደን ባህረ ሰላጤ ነው። ያ ከስምን ረሱት አይገባም። ለምን ለኢትዮጵያ አንሰጥም? ለምንድነው የማሰጡ ሲባሉ ምንድነው መልስ የሰጡ፣ በሀያ ሀያ አግሪመንት መሰረት ይህን መስጠት አንችልም። ከዛ ባለፈ ጅቡቲ ኢትዮጵያ የባህር በር ጥያቄ ካነሳች ጀምሮ ደስተኛ አይደለችም። ከራሳቸው ጫማ ብሔራዊ ጥቅም አንጻር ቁማቸው አስቡት። የምትታለብላ ማንሸጥም እንዳለው ነው የድሮ ዶክተር ካሱ ይላላ ኢትዮጵያ በየዓመቱ የምትመዘበር ነች። ራሴ ልቻል ማለቷ ኢትዮጵያ የባህር በር ያላት ቀን የኢትዮጵያ ባህር ኃይል ቀይ ባህር ላይ መልህቁን የጣለ ቀን ስምንት ሀገር ወዘተረፈ የሚባለው ከጅቡቲ ጋር እዛ ቁጭ ብሎ የሚጠብቀው ያቆማል። የኢትዮጵያን ባህር ኃይል ኢምፓወር ብታደርገው ሴኪሪቲ ፓክት ብትገባ አሜሪካ ኦባማ የተናገረውን ነው ነግራቸው፣ እኛ ማሪን ኮማንዶ አላክንም አልሸባብንና እና ኢስላሚክ ኮርትን ለመፋለም ነው ያለው። አልዚህ በሀይለ ማርያም ጊዜ የመጣ ጊዜ ኢትዮጵያ ውስጥ የኢትዮጵያ ጠንካራ ሰራዊት ነው የተፋለመው። ስለዚህ የኢትዮጵያ ባህር ኃይል የስልጠና፣ የትጥቅ፣ የስንቅ እንዲሁም ሚሊታሪ ፓክት ከገባ በቀጠናው ሸፍኖ ይሰራል። ደን የጅቡቲ ሬሌቫንሱ በጂኦፖለቲክስ በዚህ ቀጠና ያላትን ያንን ማጣት አይፈልጉም። ጅቡቲ የሚባል ሀገር የአፍሪካ ሕብረት ሊቀመንበር ሲሆን ያለው የዚህ ስትራቴጂክ ሎኬሽን ነው እንጂ ሌላ ማን ያስበዋል? ስለዚህ በዛ ፍላጎት እንዳልነበራቸው ከሶማሊላንድ ጋር ኤምኦዩ መፈራረማችን ተከትሎ ጃንዋሪ 1 2024 ፓስፖርታቸውን የሶማሊያ ላንድን ፖለቲከኞችን፣ ኤሊቶችን፣ ቢዝነስ ክላስ ፓስፖርታቸውን እንዳመከኑ አውዳል ስቴቶችን በጣም እንትን እንዳሉ እንዳበረታቱ በጣም ብዙ ፈተና መጀመሪያ ፈተና ፈጥረው የነበር እነሱ ናቸው። ግን ሙቫቸው ሳይለንት ሙቭ ነው የነሱ። ያን ማየት ያስፈልጋል። ዙሮ ዙሮ ሌላው እንግዲህ ምናልባት በደንብ መታየት ያለበት ማርች 7 2024 በቱርክ እና በሶማሊያ መካከል የተፈረመው የነዳጅ ኤክስትራክሽን ይሄ ኦይል ኤክስትራክሽን ውል ይፋ ሆኗል። ወደ 11 ገጽ አካባቢ ነው ያለው፣ 18 አንቀጽ አለው። ፕሊስ አውርዳችሁ ብታነቡት በጣም ደስ ይለኛል። እና ምንድን ነው የሚለው ከሚወጣው የነዳጅ ሪቨኒው 95% ለቱርክ ነው ይላል። እኔ ደጋግሜ በጣም ከይቅርታ ጋራ ምንድን ነው የሚለው ወል አግሪመንት ቢትዩን ዘ ጎቨርንመንት ኦፍ ዘ ሪፐብሊክ ኦፍ ቱርኪ ኤንድ ዘ ፌደራል ጎቨርንመንት ኦፍ ዘ ፌደራል ሪፐብሊክ ኦፍ ሶማሊያ ኢን ዘ ፊልድ ኦፍ ሃይድሮካርቦንስ ይላል። ከዛ የቆይታ ዘመኑ አምስት ዓመት ይቆያል ይልና አውቶማቲካሊ አምስተኛው አመት ሲያልቅ ለሶስት አመት ይራዘማል። ሌላው አካል ምንድ ነው የሚለው of ል ኢንተር ን ት ለአምስት ዓመት ይቆያል። ከዛ ንድ ሻል ቢ ኤክስተንድድ ርስ አውቶማቲካሊ ይራዘማል። ሌላው ቅሬታ ከሌለው በቀር ብሎ ይሄ ማርች ሰብን አስቀድሜ እንዳልኳቸው 11 ገጽ ነው። 12 አርቲክል 12 አንቀጾች አሉት። ማርች ሰብን 2024 በዛ ምክንያት ይህ ጥቅም ስላለው የኢንዲያን ኦሽን ደግሞ በጣም ወሳኝ ቱርኪ ለኤሮስፔስ ስለሚፈልጉት ከፍተኛ የሆነ ሴኩሪቲ አግሪመንት ስላላቸው የቀጠናውን ፍላጎት ስላለው ቱርክ እስከ 2500 የሚጠበቅ ሰራዊቱን ወደ ሶማሊያ እያጓጓዘ ነው፣ ለጥበቃ በተለይ ሜጀር ኢንፍራስትራክቸሩን የሚጠብቅ አልሸባብ ነው የሚፋለም። በዚህ ጊዜ አሁን እኛ ምን ማድረግ አለብን? እንደ ኢትዮጵያ ለታሪክ የሚሰማን ከተገኘ ማድረግ ያለብን 95 ፐርሰንት ኦይል ሃይድሮካርበን ኤክስትራክት የሚያደርግ ኦቨርኦል ለሚሊተሪ ለሚሳይል ለረጅም ርቀት መሳሪያ መሞከሪያ ጣቢያ እያቋቋመ ያለ ትልቁ የማሪታይም ሴንተር እያቋቋመ ያለው ቱርክ በዚህ ኢንተረስት አለ። ኦፍኮርስ እኛን አወውሎናል፣ አስማምቶናል ዋቴቨር የሶማሊላንድ ስምምነት እንድንተው ምናምን። የቱርክ ብቻም አይደለም፣ ያው ብዙ የታለፈውን ስለምታውቁትን። በዚህ ሂደት ግን ኢትዮጵያ በሶማሊያ የሚኖራት የሴኪሪቲ ኢንጌጅመንት እስከምን ያህል ነው? ለምን ወደ ሰልፍ አብሊጌሽን እንዳንሄድ እኛ የሞትን እኛ የደማን እኛ የተሰቃየን የእኛ ልጆች መከራ እያዩ የሌሎች ሀገራትን የብሔራዊ ጥቅም እንዳናስጠብቅ ያንን ማሰብ ይጠበቅብናል። ለአሁኑ ያሉ የጋት ውሎ አጫጭር መረጃዎች እነኚ ናቸው። በጋት ዕለታዊ ሌሎች ተጨማሪ መረጃዎችን ማብራሪያዎችን ይዤ ወደ እናንተ እመጣለሁ። ቴንኪው